ይቅርታ፣ አረኳልን እንዴ? ግን የምትናገሩኝ ንግግር ጭንቅላትን በመዶሻ እንደመምታት ያህል እየተሰማኝ ነው። እሱ በጣም ጥሩ ነው። ምንም ባይሰማ ነበር። ችግሩ ማግባት ፈልጋለሁ፣ ግን ደግሞ እንደምታውቂው ወንድ ልጅ አንድ ነገር ላስቸግር ነበር፣ ግን ይህንን ከእኔና ከአንተ ውጭ ማን ማወቅ የለበትም። እሺ፣ ችግር የለውም። ልጄ፣ የሆነ ስራ ልጀምር ፈልጌ ነበር። ጥሩ ነው። እዚህ ቤት ውስጥ ተቀምጠ ከምትውል አሪፍ ነው። እሺ፣ ምን ያው ጋሺ እንደምታውቀው፣ ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ ባንዶር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? አራት ሚሊዮን ብር አበዛሁት እንዴ? ኧረ ምን በመጨረሻም ካሌብ እንግዲህ ትዕግስት አልቆን በማለት የአባቱን መሳሪያ የት እንዳስቀመጠው አባቱን እየጠየቀው ይገኛል። እንግዲህ ወደ ክላሱ ሲገባ ሁለቱ በተደጋጋሚ አብረው ተኝተው ያያቸዋል። እናት ካሌብ አሁን ላይ ራሱን መቆጣጠር ስላቃተው በአባቱ መሳሪያ ሊገላቸው እያሰበ ነው። በመጀመሪያ ግን ቢላ ወደ ክላሳቸው ይዞ ሄዶ ነበረ። እና ግን በነገሩ በጣም ስለተናደደ ሁለቱንም አንድ ጊዜ በመሳሪያ መጨረስ ይፈልጋለሁ። በዚህ መጠን እንድደፈር አልፈቅድም እያለ ይገኛል። ቲናና ዳኒ እንግዲህ ዓይን አውጣነታቸው በጣም ጨምሯል ማለት ነው። በገዛ ቤቱ እንግዲህ በገዛ አልጋው ላይ እያየን እያየ ሁለቱ ሲማግጡ ስላየ ራሱን መቆጣጠር ስላቃተው ለአባቱ ደውሎ መሳሪያውን የት እንዳስቀመጠው ሲጠይቀው አባትየው ደግሞ ተረጋጋ፣ እንደዚህ መሆን የለበትም፣ ለማይረው ሰዎች ብለህ ራስን አደጋ ላይ አትጣል ሲለው ይገኛል። ካሌብ መረጋጋት አለበት፣ ያለዛ ግን መጥፎ ውሳኔ ነው የሚወስነው፣ ህይወቱን እስከ መጨረሻው የሚያበላሽ ማለት ነው። አንዳንድ የማይጠቅሙን ሰዎች ስለማይጠቅሙና ከህይወታችን ማባረር ብቻ ነው ያለብን ብዬ አስባለሁ። ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንዴት ናቸው? ቲና ድራማ ክፍል ሀያ አራት እንግዲህ ካሌብ እራሱን ቀይሮ ቤት ውስጥ ማለት ነው ቲናን ለመፈተን ፊልድ ነኝ ለረጅም ጊዜ ቆያለሁ ብሎ ቤት ውስጥ ግን የአባትየው አግስት መስሎ ራሱን ደብቆ እንግዲህ እየፈተናት ይገኛል። ይህ ሁሉ እንግዲህ አባቱና ትሁት የነገሩትን ነገር ማመን ስላቃተው ነው እሷ ከእሷ ጠገብ ስትሆን በጣም እንደምትወደው ስለምታስመስል በፍጹም በኔ ላይ እሷ መጥፎ ነገር አታደርግም። ያየውን ነገር እራሱ ማመን ስላቃተው አባቱም እንግዲህ የምትወላውል ከሆነ ከዚህ በኋላ ራስህ ለምን አትፈትናትም ይለዋል። እናም እንግዲህ ካሌብ ሊፈትናት ያሰበውም እራሱን ሌላ ሰው አስመስሎ እዛ ቤት በመኖር የምታደርገውን ነገር እያንዳንዱ ነገር መከታተል ነበረ። በመጨረሻም እንግዲህ ካሌብ የምታደርገውን ነገር ሁሉ እያየ እዛ ቤት በጣም ብዙ ነገር ማለት ኢቨን እንኳ የመኝታ ቤት ገብቶ ተኝቶ እያለ ገብታ መንቅራ ነበር ያስወጣችው። እሷ የምታውቀው የአባትየው እህት እንደሆነች ነው። እና እኔ መሆኔን ቢያውቁ ኑሮ ምን ይወጣቸው ነበር ከገዛ መኝታዬ ከገዛ አልጋዬ ላይ አስነስተው ያስወጡኝ እያለ እንግዲህ ራሱን መቆጣጠር ያቃተው ነው አሁን ላይ ካሌብ ምክንያቱም ደግሞ በጣም ከባድ ነው የምትወዱት ሰው የነበረ ሰው በላያችሁ ላይ መማገጡ ሳይቀር ጭራሽ በገዛ አልጋችሁ ላይ ሲሆን እያያችሁ መታገስ ያቀታል ካሌብ ይሄን ነገር አሁን ላይ መቆጣጠር እየቻለ አይደለም መጀመሪያ አባቱ የነገር ተው አይሆንም ወደ ሌላ ነገር ይከተሃል ብሎት ነበር። እሱ ግን ችግር የለውም ብሎ የገባበት ነገር ቢሆንም አሁን ላይ በጣም ከባድ ችግር ውስጥ እየገባ ነው። ራሱን መቆጣጠር እያቃተው ጭራሽ ሊገላቸውም እያሰበ ነው። በሚሆነው ነገር ምንም አይነት ትግስት እያገኝ አይደለም። አባቱ እንግዲህ የሁሉ ዘመን ታግሶ የእሷን ማንነት ለማወቅ ራሱን እንደታመማሰይ አስመስሎ ስታሰቃየው ነበረ። ነገር ግን ካሌብ ይህን ነገር መታገት አልቻለም። ይህ ነገር ትሁት እንግዲህ ታውቃለች፣ ካሌብ እንደሆነ የሰውየው አክስት እዛ ቤት የተቀመጠችው ሴት እራሱ ካሌብ እንደሆነ ደርሳበታለች። ነገር ግን አሁን ላይ ራሱን እየተናደደ እነሱን ለመጉዳት እያሰበ ራሱን መጥፎ ሁኔታ ውስጥ ለመጣል እያቀደ ይገኛል ይህ ደግሞ በጣም መጥፎ ነው ለሱ ምክንያቱም አንዲት ስለማስረባ ሴት ለሱ ሆነች ሴት ብሎ ራሱን አደጋ ላይ መጣሉ አግባብ ነው ብዬ አልልም ከዚህ ሁሉ ይልቅ የሚገባትን ዋጋዋን በመስጠት ማባረር የተሻለ ይመስለኛል እንጂ በፍጹም ማለት ነው እነሱን በንደይ ትጎዳለሁ ብሎ ራሱ ዝቅ ማድረግ ወይ ደግሞ ራሱን ስር ቤት ማስገባት አለበት ብዬ አላስብም። ትሁት እንግዲህ ብዙ ነገር ዛሬ ይችላል ነው የምትኖረው። የነሱ ግልምጫ ታግተዋት ነበረ። ሊገሏት ሁሉ ይፈልጋሉ። የቲና አሁን ላይ ትልቁ ቅዷ ቤቱን አባትየው በስሟ እንዲያዘርላት አሁንም ድጋሜ እየጠየቀች ትገኛለች። እናም እንግዲህ እሺ ሲላት በመጨረሻ ምድነው መታደርጊው ይላታል። እንግዲህ አብሯት ያለው ልጅ ማለት ነው እና እሷ ቲናን ይወዳታል ይመስለኛል፣ ይወዳታል። እና በአይኑም ደግሞ ብዙ ነገሮችን ያየ፣ ነገር ግን ሊያምን አልቻልም አባቱ ቢነግረውም ሊያሳምነው ቢሞክርም፣ ካሌብ ግን በፍጹም ወደ ኋላ እየተመለሰ ይገኛል። ምክንያቱም ቲና እርጉዝ ነኝ፣ ልጅ አርግዣ እልሃለሁ ስላለችው የምር ልጅ ያረገዘች ስለመሰለው በጉጉት እየጠበቀ ነበረ። ይህም ነገር እያታለለው ነበረ። ነገር ግን እንዳኔ ወንድሜ ነው ብላዛ ቤት እንዳመጣችሁ እና ወንድሟ እንዳልሆነ ጠንቅቆ ያውቃል። እርጉዝ ነው የስትነው ደግሞ የእሱ ልጅ ስለመሰለው ሲጀመር፣ ቴና በፍጹም እርጉዝ አይደለችም። አባትየውና ትሁት ይህን ነገር ያውቃሉ። ካሌብ ግን በፍጹም ሊረዳ አልቻለም። ምክንያቱም እሷ ስትጠጋው እና ስትመጣ ካጠገቡ እንደምትወደው በጣም ስለምታስመስል የገዛ አባቱን ሳይቀር በቃ ይህን ነገር ተወው ብሎ እንግዲህ እንደምናስታውሰው ቲና ትሁትን ከዳኔ ጋር ሆነው አግተዋት ነበረ። ያገቱበት ምክንያት ደግሞ አባትየው የቤት ቤቱን በስሟ እንዲያዞርላት ብዙ ጊዜ ወደ ቢሮ ይዛ ስትሄድ ካሌብ ጋር ደውላለው ፊልድ ነበር ካሌብ ያለውና ካሌብ ጋር ደውላለው እያለች ታስፈራራቸው ነበረ። ይህን ነገር ደግሞ ሽማግሌው ነበረ እንደዚህ እያለች እንድታስፈራራለት የነገራት ለትሁት ማለት ነው። ትሁትም እንግዲህ እሳቸው ምንም አያስታውሱ ማያውቁም ብለው ስለሚያስቡ ወደ ቢሮ ወስደው ሊያስፈርሟቸው ሲፈልጉ እሷ ደግሞ ለካሌብ ደውልለታል እያለች ታስፈራራቸው ስለነበረ፣ ዳኒና ቲና እንግዲህ ትውትን ያስሯታል ያግቷታል ማለት ነው። ጋራጅ ውስጥ እራሷ እነሱ ቤት ውስጥ ማለት ነው። አባትዬው ነገር ያውቃል። ነገር ግን በመጨረሻ ሰዓት ራሱ ነው የፈታች ማለት ነው፣ የካሌብ አባት እና እንግዲህ በዚህ የተነሳ ነበረ ቲና ከተፈታችበት ካሰረቻት በኋላ አባትየው ፈታትና እና ትሁትን በመጨረሻ ቲናን መታ ትደበድባታለች። ትሁት ማለት ነው ቲናን ትደበድባታለች ባደረገችው ነገር በጣም ትናደድ እና ከደበደበቻ ምክንያቱም ማስራት እያለ በጣም አሰቃይታት ስለነበረ ነው። እና ከደበደበቻት በኋላ ካሌብ ይመጣል። እንደምታዩት ፊቷ ሁሉ ጥቁርቁር ቁር ብልዝልዝ እስኪል ነበር የደበደበቻት። እኔ ግን ትሁትዬን በጣም አድንቀያለሁ። አንዳንድ ጊዜ ትግስተኛ ሰዎች ትግስታቸው ከልክ በላይ ሲያልፍ በጣም ከባድ ነውና ትግስታቸውን በጣም የምንፈታተን ከሆነ መጨረሻ ላይ የሚወስኑት ውሳኔ በጣም ከባድ ነውና መጠንቀቅ ይኖርብናል ብዬ አስባለሁ። ትሁትዬ በጣም ታጋሽና በጣም መልካም እንደ ስሟ ስነ ምግባሯም ናት። ነገር ግን የቲና ጸባይ በጣም አደገኛና በጣም መጥፎ ሴትም ስለሆነች ነውና፣ እንግዲህ በሷ ቤት ቤት ልታገኝ ማለት ነው የአባትየውን አለማስታወስ ተጠቅማ ቤቱን አገኛለሁ ብላ አባትየውን ወደ ቢሮ በተደጋጋሚ ይዛው እየሄደች ነበረ። አባትየውም ያው ምንም ነገር የረሳው ነገር ስለሌለ ዝም ብሎ ይጫወትባት ነበረ። እና እንግዲህ አንድ ቀን ከካሌብ ጋር ቁጭ ብለው ቲና ታሰቃየው እንደነበረ ሰውየ ታሞ እያለ ይነግረዋል። እያንዳንዱን ነገር ሲነግረው ቲና በር ላይ የሆነ ነገር ታዳምጥና ትደነግጣለች። በሁኔታው እና እንግዲህ ካሌብን መታ፣ አባትህ ያለውን አመንከው? እኔ እኮ አባትን ተንከባክቦ ነው ትለዋለች። ኖ፣ እሱ እኮ በህልሙ ነው፣ በህልሙ ያየውን እየነገረኝ ነው። በውኑማ እንደተንከባከብሽ ነው የሚያውቀው፣ ይህ ነገር በሆኑ ነው ብሎ ነገሩን እንግዲህ እየሸፋፍ ነው። እና ቲናም በጣም የዋህ ናት። በነገራችን ላይ በጣም ጅል ነች። ምንም በቃ በሷ ቤት አሁን እዛ ቤት ፍቅረኛዋን ወንድሜ ነው ብላ ዛ መታ ንብረት ወርሳ የምትሄድ በሷ ቤት ማለት ነው። በጣም የድፍረት ጥግ ነው፣ ዓይን ያወጣ ማለት ነው። እና የአባትየውን ድክመት ተጠቅማ እንግዲህ እሷ ብዙ ነገር ለማድረግ እየሞከረች ነበረ። ነገር ግን በአባትየው መልሶ በራሷ ድራማ ድራማ እየሰራባት ይገኛል። ነገር ግን የካሌብ ልቡ ሲወላውል አባትየው ስላየ የገዛው ፍቅረኛዋን ወንድሜ ነው ብላ ቤት ድረስ አምታ የምታኖር ደፋር ሴት እንዴት ታምናታለህ? እኔ እየነገርኩ ቢለውም ካሌብ ግን ውስጡ የመጠራጠር ስሜት ማለት የመውላወል ነገር ነበረውና በመጨረሻ ግን አባትየው አንድ ሐሳብ ያመጣል። እሱም ደግሞ ምንድን ነው ካሌብን ለምን አትፈትናትም? ይለዋል። ቲናን ትፈትናታለው መጀመሪያ እርጉዝ ነበርኩኝ ብላ ትሁት ከመታቻት በኋላ ግን ልጇ እንደሞተባት አስመስላ ስታወራ ነበር። ልጄን አጣው እያለች ትሁትን ስታስፈራራ ነበረ። ይህ ነገር ግን አባትየው እርጉዝ እንዳልሆነች ስለሚያውቅ እርጉዝ አይደለችም ብሎ ለካሌብን ቢነግረው ካሌብ ጭራሽ ትሁትን ነበር ሲናገር የነበረው። ትሁትም ከቤት ልትወጣ ሁሉ ብዙ ነገር ተፈጥሮ ነበረ እና አባትየው እንግዲህ ትሁት ቤት ከወጣች አንቺም ከነባልሽ ከቤት ትወጫልሽ ይላታን ቴናን ማለት ነው። ቴና ደግሞ እዛ ቤት የመውጣት ሳይሆን ያን ቤት የመውረስ ሀሳብ ነው ያላት። ስለዚህ አባትዬው ነገር ስለሚያውቅ ትሁት እዚህ ቤት ከሄደች አንቺም ከባልሽ ባት ትወጫለሽ ከወጣችሁላችሁ ናችሁ የምትወጡት ብሎ አስፈራርቷት ስለነበረ እሷን ይቅርታ ጠይቀው ቤት እንድትቀር ያደርጓታል። እና እንግዲህ አባትየው ቲናን እንዲፈትናት ካሌብን ይነግረዋል። እኔም ማመን ካልቻል እራስ ፈትናት እስኪለዋል። ነገሩ እንግዲህ እንዲ ነው። ሰውየው የሰውየው እህቶች ማለት ነው ሁለት እህቶች እንዳሉት እና አንዷ ግን ማውራትና መስማት እንደማትችል ይነግሯታል ለቲና ማለት ነው። እና መውራትና መናገር የማትችለው ወደዚህ ቤት ትመጣለች። እኔ ደግሞ ፊልድ ሊሄድ ነው እና ተንከባከቢያት፣ አደራሽን ብሎ ለቲና ይነግራታል። ቲናም እንግዲህ ምንም ችግር የለውም መስማትና መናገር አለመቻሏ ለቲና በጣም ደስታ ይፈጥርላትና በነገሩ ትስማማለች። እና እንግዲህ ካሌብም ወደ ፊልድ ለረዥም ጊዜ ነው የሚሄደው ብሎ ወደ ፊልድ ይሄዳል። አባትየውም ከቤት ይሄዳል። ማንም ሰው ቤት የለም። እና ያች እህትየዋም ትመጣለች ከሌላ ሀገር። በጣም ቲና እንግዲህ ቤቱ ባዶ ስለሆነላት እንደፈለገችውና ና ሴትየዋን ማሰቃየት ትጀምራለች፣ ያች የወንድም እየውህት የተባለችውን ሴት ማለት ነው። በመጨረሻ ግን ከዳኒ ጋር መኝታ ቤት ተኝተው እንግዲህ ወንድሜ ነው ከምትለው ሰው ጋር ማለት ነው፣ ገብታ ያች እህትየዋ የተብየዋ ገብታ ታያቸዋለች። በዚህ ሰዓት ነበረ ትሁት በነገሩ ትናደድና ቲና ማለት ነው። ከተኛችበት ተነስታ ኪችን ድረስ ትሄድና፣ እንዴት መታ ክላሳችን ታይናለች። እኔና ዳኒ መልካም ጊዜ እንድናሳልፍ እንፈልጋለን። ድጋሚ ወደ ክላሳችን እንዳትመጣ ብላ ትሁት ላይ ትጮህባታለች። እሷ ወደ እናንተ ክላስ አልመጣችም እዚህ ነበረች ብላ ትሁትም ለመከራከር ብትሞክርም ነገር ግን የሰውዬው እህት እዛ ክላስ ገብታ ነበረ። ነገሩ እንዲህ ነው ጋይስ። በመጨረሻ ግን ከዳኒ ጋር የምታደርገው ነገር በገዛ አልጋው ላይ ባይኑ ስላየ መቆጣጠር ስላልቻለ የለበሰውን የተሸፈነበትን ሻርፕ የባባን ሰዓት ሲታይ ግን ካሌብ ነበረ ሰውዬው ማለት ነው። የሰውዬው እህት መስማትና መናገር የማችል የተባለችው እሷ ዛትሆን እራሱ ካሌብ ነበረ። በመጨረሻ እንግዲህ ትዕግስቱ ስላለቀ የለበሰውን ሻርፕ በመጣል በጣም እንደተናደደና ለውሳኔም እንደደረሰ እንግዲህ ትሁት ባየችው ሰዓቱ በሰዓቱ ትደነግጥና ልትጮት ትላለች። ምክንያቱም ትሁትን ብትሆን ይህ ነገር ለእሷ ራሱ አዲስ ነው። ምክንያቱም የሰውየው የውት የምርም እንጂ በፍጹም ካሌብ እንደዚህ አይነት ድራማ እየሰራ እንደሆነ አላወቀችም ነበረ። እንግዲህ አባቱ ፈትናት ያለው ለዚህ ነበረ። ካሌብንም እንግዲህ ማንነት በደንብ ባይኑ አይቷል ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። ቲና ግን ተበልተሻል። አንቺ ብቻ ብልጥ። በጣም የዋ ሰው ብልጥ ሲሆን አይታችሁታል። የሆነ ጅላጅል የሆነ ሰው ብልጥ ሲሆን ቲናን አየሁኝ። እንግዲህ ካሌብ ባይኑ በብረቱ የምታደርገውን አስነዋሪ ነገር ሁሉ አይቷል ማለት ነው። ስለዚህ በቀጣይ በእርግጥ በፊትም ቢሆንም ባትዮ ስለነገረው እስኪ መጨረሻቸውን እንያቸው ብሎ ነው እንጂ አባትዮው ደጋግመው ነግሮት ነበረ፣ ግን ልብ መወላወሉ በተለይ ደግሞ ልጅ የሞተብኝ ያለችው ነገር ሀሰት እንደሆነ በዛ ነበረ ሊፈትናት የፈለገው ነገሩ ሁሉ ውሸቱ ሆኖ አግኝቶታል። ቲና እንግዲህ አልቆልሻል። እርግጠኛ ነኝ ድራማውን አሁን የሚቀጥለው ይመስለኛል። ካሌብ በዚህ የሚያበቅ አይመስለኝም። ትሁት ነገሩን ብታውቀውም ግን ለቲናና ለዳኒ ግን ይህን ነገር የሚገልጽላቸው አይመስለኝም። አሁንም ተሸፋፍኖ የሰውየዋ አክስት ወንድ እህት መስሎ መቀጠሉ አይቀርም። ካሌብ ግን በጣም አድናቂው ነኝ። አንዳንድ ጊዜ እንግዲህ ሰዎችን ማናምን ከሆነ እራሳችን በዚህ መልኩ ነገሮችን ማጣራት መልካም ነው እና ጤና እያልቆለን